በእውነቱ ስለዚህ መኪና ሪቪው ባለመስጠቴ በጣም ተጸጽቻለሁ። ምክንያቱም ኢትዮጵያ ውስጥ ካኒው ኢማጂን 505 ኪሎ ሜትር እየተጓዘ በቢዋይዲ ዋጋ የሚሸጥ መኪና የእውነት መረጃው ሲመጣልኝ ይሄ ሊሆን የሚችል አይደለም ብዬ ተከራክሬያለሁ። ነገር ግን ሆኗል። 500 ኪሎ ሜትር እየተጓዘ በቢዋይዲ ዋጋ የሚሸጠው መኪና ጃክ ኢጄኤስ ዋን አምስት መቶ ኪሎ ሜትር እየተጓዘ በቢዋይዲ ሴጎል ዋጋ መሸጥ ማለት የሚታሰብ ነገር አልነበረም። ነገር ግን የኤሌክትሪክ መኪናው ገበያ የሚታመንና ቋሚ የሆነ ባለመሆኑ ምክንያት አንዱን ከአንዱ ጋር እያቀላቀለው ይገኛል። በእርግጥም የተፈላጊነት ጉዳይ ነው፣ የመስማትና ያለመስማት ጉዳይ። እኔም እስካሁን ከሰራቸው መኪኖች በዋጋውና በአገልግሎት የተደነኩበት መኪና ነው። በተለያየ አማራጭ መቅረቡና ኢትዮጵያ ውስጥ ውክልና ያለው አካል መኖሩ በመኪናው ላይ አስተማማኝነት እንዲኖረን አድርጎናል። ብዙ ሰዎች ፊታቸውን ከቻንጋን ወደ ዛሬው መኪና እያዞሩ ነው። ምክንያቱም ቻንጋን ኢስታር በ2023 ፕሮዳክሽን አቁሟል የሚሉ ወሬዎች እየተናፈሱ ይገኛሉ። በእርግጥም 100% አስተማማኝ የሆነ መረጃ ባይገኝም ቻንጋን ኢስታር በ2023 ፕሮዳክሽን እንዳቆመ ብዙ ነገሮች ይጠቁማሉ። ነገር ግን በመኪናው ላይ ግልጽ የሆነ መረጃ እስከሚወጣ ሁላችንም እንጠብቃለን። ቻንጋን ላይ ብዙ ነገሮች ሲነሱ እሱን የሚተካው መኪና ምን ይሆን ብለን ብዙዎቻችን ስንጨቃጨቅ ነበር። ነገር ግን ብዙም ሳይቆይ መኪና እንዲ ይመሳሰላል እስከምንል ድረስ የሚመሳሰል መኪና መጥቷል። የዛሬው መኪና ጃክ ኢጄኤስ ዋን። መኪናው ቁርጥ ቻንጋን ኢስታርን በመልክ በሬንጅ በሌሎች ነገሮች ቢበልጥ እንጂ የሚያንስ አይደለም። ነገር ግን ቻንጋን ኢስታር አሁንም ድረስ በኢትዮጵያ የሚወደድ መኪና እንደሆነ ሁላችንም እናውቃለን። የኢትዮጵያ ሕዝብ አንዴ ከወደደ ወደደ ነው። በዚህ እንኳን አናማው በእርግጥም ከወደደ ወደደ ነው። ቻንጋን ኢስታርን ምርጥ ነው። ይህም መኪና ቻንጋን ኢስታርን ቁርጥ ያለ መኪና ስፔሲፊኬሽኑ እንደተመለከትኩት በጣም ምርጥ መኪና ነው። ዛሬ ሁለቱን መኪኖች አነጻጸርላቸዋለሁ። ይህ መኪና በጣም ደስ የሚለው ነገር በኢትዮጵያ የሚወክለው አካል በጣም የታወቀና ከዚህ በፊት ብዙ መኪኖችን ወደ ኢትዮጵያ ሲያስገባ የምናውቀው ታምሪን ሞተርስ ነው። ታምሪን ሞተርስ በተለይም በሱዚኪ መኪኖች ላይ ሁላችሁም ታቁታላችሁ። አሁን ደግሞ የጃክ መኪኖችን በስፋት እያስመጣ ይገኛል። በእርግጥም ኢትዮጵያ ውስጥ ትልቁ ችግር አስመጪዎች ጋር ነው። ትልቁ መፍትሄ ያለው እነርሱ ጋር ነው። የመኪኖች አድራጊና ፈጣሪ ልንላቸው እንችላለን። እንደ ገዢ ሆነን ስናስበው ግን ጋራንቲ የማይሰጥበትን መኪና መግዛት፣ አፍተር ሴርስ የሌለውን መኪና መግዛት ችግር ቢፈጠርበት እንኳን አቤት የምንልበት በሌለበት መኪና መግዛት በጣም አስቸጋሪ ነው። በተለይ ኢትዮጵያ ውስጥ፣ አፍሪካ ውስጥ ኪሳራው ብዙ ነውና፣ የዛሬው መኪና ግን ከዚህ ነፃ ነው። ታምሪል ሞተርስ አስመጥቶ በኢትዮጵያ እያከፋፈለው ይገኛል። በእርግጥም መኪናው በጣም በስፋትና በተለያዩ ትሪም ሌብሎች እንዲሁም በተለያዩ አማራጮች የቀረበ ነው። ሌሎች የኤሌክትሪክ ሞዴሎች ኢትዮጵያ ውስጥ ቀድሞ እንደገቡም ሰምቻለሁ።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 የተከበራችሁ የቻናሌ ቤተሰቦች ዛሬ ላቀርብላችሁ ያሰብኩትን መኪና ማለትም ጃክ ጄኤስ ዋን የሚባለውን መኪና ከቻንጋን ኢስታር ጋር እያነጻጸርኩ እነግራችኋለሁ። ለማነጻጸር እንዲመቸኝ አስቀድሜ የቻንጋን ኢስታርን ስፔሲፊኬሽን ከዘረዘርኩ በኋላ ወደ ጃክ እመጣለሁ። ዋጋውንም በደንብ ስለምትደመሙበት ወደ መጨረሻ አካባቢ ዋጋውንም የምነግራችሁ ይሆናል። አብራችሁን ቆዩ። ቻንጋን ኢስታር 55 ኪሎ ዋት ማምንጨት የሚችል እንዲሁም 170 ኒውተን ሜትር ቶርክ ያለው መኪና ሲሆን ሬንጁ 310 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ከ300 እስከ 310 ኪሎ ሜትር መጓዝ ይችላል። ባትሪውን ስንመለከት 30.95 ኪሎ ዋት አወር ባትሪ ካፓሲቲ ያለው የመኪና ኤንኤምሲ፣ ማለትም ኒኬል ማንጋኔስ ኮባልት የባትሪ አይነት ወይም ሊቲየም አይን ፎስፌት የሚባል የባትሪ አይነት ይጠቀማል። ኪውብ ዌቱ ከ1160 እስከ 1180 ኪሎ ግራም ሲሆን ሞተሩ ደግሞ ፐርማነንት ማግኔት ሲንክሮነስ ሞተር ተገጥሞለታል። ለያውቱ ማለትም ድራይቭ ትሬኑ ፍሮንት ዊል ድራይቭ የሚባል ሲሆን 101 ኪሎ ሜትር በሰዓት መጓዝ ይችላል። ስፒዱ ይህንን ይመስላል። ከሌሎች አንጻር ስንመለከተው ምናልባት ለራይድ ታስቦ የተሠራም ከመሆኑ አንጻር ስፒዱ ትንሽ አነስተኛ ነው። ከነ ውሊንግ ሚኒ ኢቪ ጋር የሚወዳደር መኪና ነው። ዊልቤዙ ማለትም ከጎማ ጎማ ያለው ስፋት 2410 ሚሜ ሲሆን መኪናው በስፋት ኢትዮጵያ ውስጥ የሚገኝ መኪና ነው። የተከበራችሁ የቻናሌ ቤተሰቦች አሁን ወደ ጃክ ልምጣላችሁ። ጃክ ኢጄኤስ ዋን የሚባለውን መኪና ስፔሲፊኬሽን አንድ በአንድ ልጥቀስላችሁና ሁለቱን በዛውም እያነጻጸር ናቸው እንሄዳለን። ይህ መኪና ርዝመቱ 3650 ሚሊ ሜትር ሲሆን ስፋቱ ደግሞ 1670 ሚሊ ሜትር ነው። ቁመቱ 1540 ሚሊ ሜትር ሲሆን ዊል ቤዙ ደግሞ 2390 ሚሊ ሜትር ነው። የሞተሩ ፓወር 45 ኪሎዋት ሲሆን ማክሲመም ቶርኩ ደግሞ 150 ኒውተን ሜትር ነው። ከ0 ተነስቶ እስከ 50 ኪሎ ሜትር ፐር ሃወር አክሰለሬት ለማድረግ 5 ሰከንድ ብቻ የሚፈጅበት ሲሆን ሪዲዩስ ማይሌጅ ማለትም ዝቅተኛው ማይሌጅ 302 ኪሎ ሜትር በቻርጅ ነው። የዚህ መኪና ባትሪ ታይፑ ሊቲየም አይረን ፎስፌት የሚባል ሲሆን ሊቲየም አይን ፎስፌት አይደለም፣ ሊቲየም አይረን ፎስፌት ሲሆን በጣም ብዙ ዓመት የመኖር እስከ 20 እስከ 30 ዓመት የመኖር አቅም ያለው ሲሆን፣ የተወሰነ ከሊቲየም አይን ፎስፌት ጋር ሲነጻጸር የፐርፎርማንስ ዝቅተኝነት ነው የሚታይበት። የባትሪው አቅም ደግሞ 31.4 ኪሎዋት ሃወር ሲሆን ከቻንጋን ኢስታር ጋር ስናነጻጽረው የቻንጋን 30 ኪሎዋት ሃወር ነው፣ የዚህ ደግሞ 31.4 ኪሎዋት ሃወር ነው። ሰፊ ልዩነት አላቸው። የዚህኛው ባትሪ የሚነጻጽረው ከBYD ሴጉል ጋር ነው ማለት ነው። የዚህ መኪና ቻርጂንግ ታይሙ 5 ሰዓት ሲሆን ከ15 እስከ 100 ፐርሰንት ለመሙላት ማለት ነው። ዲሲው ደግሞ እስከ 42 ደቂቃ ይፈጃል። ብሬክ ሲስተሙን ስንመለከት የፊትም የኋላም ዲስክ የተገጠመለት ሲሆን ወደ ውስጥ ስንገባ ፓኖራሚክ ሰንሩፍ እና ፓወር ሰንሩፍ ያለው ይህ መኪና ኤሌክትሪክ ቴልጌትም አለው። መቀመጫዎቹ ደግሞ ሌዘሩ ሲሆኑ አራት ሰዎች መጫን ይችላል። በሴፍቲ ፊውቸር ደረጃ ድራይቨር ኤርባግ፣ ኮድራይቨር ኤርባግ፣ ታይር ፕሬሽር ሞኒተሪንግ፣ ድራይቨር ሴትቤልት አራርም ሲስተም እንዲሁም መሰል ፊውቸሮች አሉ። ይህ መኪና መልቲሚዲያውን ስንመለከት በአጠቃላይ ስማርት ፖር ሊንክ ማድረግ የሚችል ዩኤስቢ የሚቀበል እንዲሁም አራት ስፒከሮች ያሉት መኪና ነው። ይህ መኪና ሃይ ቴክኖሎጂ ኮሊዥን በተመለከተ አውቶ ሆልድ አለው፣ ክሩዝ ኮንትሮል አለው፣ እንዲሁም ቲ ቦክስ ያለው መኪና ነው። የተከበራችሁ የቻናል ቤተሰቦች አሁን ደግሞ ወደዚህ መኪና ዋጋ ልለፍላችሁ። ሁላችሁም ጓጉታችሁ እየጠበቃችሁኝ እንደሆነ ተስፋ አድርጋለሁ። ይህ መኪና በጣም በብዙ አማራጮች የቀረበ ሲሆን ከ2 ሚሊዮን 900 ሺህ እስከ 3 ሚሊዮን 600 ሺህ ታገኙታላችሁ። 2 ሚሊዮን 999 ሺህ የሚጠራው መኪና ማለትም ከ2 ሚሊዮን 700 ሺህ እስከ 2 ሚሊዮን 999 ሺህ የሚጠራው መኪና ጃክ T6 የ2024 ሞዴሉ ነው። ሌላኛው ደግሞ ጃክ ጄኤስ2 የሚባለው መኪና የ2024 ሞዴሉ ማለትም ዛሬ ሪቪው ያደረኩላችሁ ኢጄኤስ1 የሚባለው መኪና ከ2 ሚሊዮን 600 ሺ እስከ 2 ሚሊዮን 800 ሺ ታገኙታላችሁ። ሌላኛው ደግሞ ጃክ ኤስ1 የሚባለው 2023 ሞዴሉ ማለትም 500 ኪሎ ሜትር ይጓዛል። ይህኛው ደግሞ 3 ሚሊዮን 100 ሺህ ብር እየተጠራ ነው ማለትም ከ3 ሚሊዮን እስከ 3 ሚሊዮን 200 ሺህ ጋፕ ውስጥ ታገኙታላችሁ። የዚህ መኪና ዋጋ ይህንን ይመስላል። በአጠቃላይ ከቢዋይዲ ሴጎል 405 ጋር ዋጋው የተቀራረበ መኪና ነው። አሁን ላይ ቢዋይዲ ሴጎል 405 ኪሎ ሜትር የ2025 ሞዴሉ አሁን ላይ እየተሸጠ የሚገኘው 3 ሚሊዮን 50 ሺህ ብር ነው። ይህ 500 ኪሎ ሜትር እየተጓዘ 3 ሚሊዮን 100 ሺህ መሸጥ ማለት ከፍተኛ ልዩነት ነው የተፈጠረው ማለት ነው።